ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል ይህ አዲስ መረጃ ወደ ሀገረ አሜሪካ ይወስደናል እንዳለመታደል ሆኖ እንግዲህ እየተገናኘንበት ያለነው ርዕሰ ጉዳይ ደስ የሚል አይደለም አለማችን ግን የቆመችበትን ቦታ መፈተሽ ስላለብን የግዴን መረጃ ለናንተ ደርስ ልናደርስ ወደናል በአሜሪካ ግዛቶች በርካታ ቦታ ላይ እሳቶች እንደተነሱ መረጃዎችን አይቻለሁኝ ማለት ነው ይሄ ደግሞ እንግዲህ ከሀያልነቷ አንጻር እንዴት ነው ይሄን ነገር መቋቋም ያቃታት የሚለውን ከሳይንስም ከሃይማኖታዊም መነጽር ለመፈተሽ እንሞክራለን ማለት ነው። አብራችሁን ስለምትሆኑ ኮዲሆ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። ሀያላን አሜሪካ በጣም ብዙ ጊዜ እሳት አደጋዎች ይፈታተኗታል። ብዙ ጊዜ እንደውም በእግዚአብሔር ላይ ደግሞ በርካቶች ሲሳለቁ፣ ሰዓታት እንኳን ሳይቆይ አሜሪካ በእሳት፣ በጎርፍ፣ በሌሎችም መቅሰፍቶች ስትመታ አስተውለን እናውቃለን። እኛ የታሪክ ምስክሮች ነን። እና ሀያል ሀገር እንደመሆኗ መጠን ግን አሜሪካ በየጊዜው በከፍተኛ አደጋ ተጋላጭነት ምክንያት ትፈተናለች። እነዚህ ተግዳሮቶች ከአቅም መነስ የመነጩ ሳይሆኑ በስፋት የቴክኖሎጂ ውስብስብነት፣ አየር ንብረት ለውጥ ጋር ተቆራኙ ናቸው ይችላል ሳይንሱ ማለት ነው። የከተማና የመሰረተ ልማቱ ስብስብነት እንዳለ ነው እየተነገረ ያለው አሁን በኒውዮርክም እሳት ተነስቷል። ኒውዮርክ እንደሌሎቹ ግዙፍ ከተሞች ጥቅጥቅ ያለ ሕዝብና በጣም ያረጁ ሕንፃዎች ያሏት ናት። አብዛኞቹ ሕንፃዎች ደግሞ የተገነቡት ከመቶ ዓመት በፊት ሲሆን የኤሌክትሪክ መስመር እና የጋዝ ቧንቧዎች ስርዓቶቿ በጣም ያረጁ ናቸው። የቆዩት ኤሌክትሪክ መስመሮች ከመጠን በላይ ሲጫኑ ነው ኦቨርሎድ ሲበዛባቸው በቀላሉ የእሳት አደጋ ይፈጥራሉ። በቅርቡ በብሮንክስ እንደተከሰተው ፍንዳታዎች ከከርሰ ምድር ጋዝ ወይ ደግሞ ከቆሻሻ ማጠራቀሚያዎች የሚመነጩ ፍንዳታዎችን ለመቆጣጠር እጅግ በጣም ፈታኝ ሆኖባት ነበር። አሜሪካ ሌላው የደን ቃጠሎ ገጥሞታል። እንደ ካሊፎርኒያ ባሉ ምዕራባዊ ግዛቶች የከተማ ልማት ወደ ደን አካባቢዎች መስፋፋቱ የእሳት አደጋን አባብሷል። የእሳት አደጋው በአየር ሁኔታ ሳይሆን በሰው ሰራሽ መሰረተ ልማት፣ ለምሳሌ የሀይል መስመሮች ምክንያት ይከሰታል ነው የሚለው መረጃው። የአየር ንብረት ለውጥ ተጽዕኖ በጣም እየፈተናት ነው። ድርቅና ሙቀት ነው የሚፈራረቅባት በተለያዩ ግዛቶቿ በተመሳሳይ ሰዓት በተለያዩ ግዛቶች ማለት ነው በምዕራብ አሜሪካ የሚታየው ከፍተኛ ድርቅና የሙቀት መጨመር እሳት በቀላሉ እንዲቀጣጠልና በፍጥነት እንዲሰራጭ አድርጓል የአየር ሁኔታ መለዋወጡም ከባድ ንፋስና ያልተለመደ ዝናብ አንዳንዴም ደግሞ የመብረቅ ብልጭታ የእሳትን ሀይልና አቅጣጫ ለመቆጣጠር እጅግ አስቸጋሪ ያደርገዋል ማለት ነው የኢኮኖሚና የፖለቲካ ተግዳሮቶቿም የመዋለ ንዋይ እጥረት እንዳለባት ነው መረጃው የሚያመለክተው ምንም እንኳን ሀያል ሀገር ብትሆንም ለአደጋ መከላከልና መሰረተ ልማት ጥገና በቂ ፌዴሬሽን ኢንቨስትመንት አለመመደብ ለአደጋዎች መጋለጧን ጨምራል ብለው ነው የሚሉት። እንግዲህ ከሳይንሱ አንፃር ማለት ነው። መንፈሳዊ ምልከታዎቹን ስናይ የእሳት አደጋዎችና ሌሎች የተፈጥሮ አደጋዎችን ከሃይማኖታዊ እይታ አንፃር መመልከት በተለይ ደግሞ እግዚአብሔርን ቃል ከመፈታተን አንፃር ሲታይ በአማኞች ዘንድ ለዘመናት የቆየ ጥያቄ ነው። ይህ ነው ቁልፍ ጉዳይ ማለት ነው። እና መጽሐፍ ቅዱስ የእሳት አደጋ ከተለያዩ መንፈሳዊ እይታዎች ጋርም አዛምዶ ይነግረናል። እሳት እንደ መንጻትና እንደ ፍርድ ምልክትም ይታያል። በመጽሐፍ ቅዱስ ውስጥ እሳት የፈጣሪ ንጽሕና ቅድስናና ፍርድንም ያመለክታል። ፍርዱን ስናይ በአሮጌው ኪዳ እሳት የኃጢአት ውጤት እና የፍርድ ምልክት ሆኖ እናየዋለን። ለምሳሌ ሰዶምና ጎሞራ በሰማይ እሳት መውደማቸው ዘፍጥረት ምዕራፍ 19 ቁጥር 24 ላይ ያለ እና የእግዚአብሔርን ሕግ የተላለፈ ማህበረሰብ የሚያገኘው ቅጣትን ያመለክታል። ኃያሉ አሜሪካ በብዙዎች ዘንድ የምትታየው በቁሳዊ ሀብትና በአለማዊነት በጣም የተራቀቀች ሀገር እንደሆነች ነው። አንዳንድ ሃይማኖተኛ ሰዎች ደግሞ እነዚህ አደጋዎች ለሰሩት ኃጢአት እንደ ማሳሰቢያ ወይ ደግሞ እንደ ፍርድ እየተመለከቱት ይገኛሉ። መንጻት ያልኳችሁ ደግሞ እሳት ለንስሐ የሚሆን መሳሪያ ነው። ነቢዩ ሚልኪያስ ምዕራፍ 3 ከቁጥር 2 እስከ 3 ላይ እግዚአብሔር ሰዎችን እንደ ብር አንጣሪ እሳት እንደሚያነጻ ይነግረናል። አደጋዎች ህዝብ ወደ ንስሐ እንዲመጣ በጎነትን፣ ፍትህን እንዲያሰላስል እንደ መንፈሳዊ ማንቂያ ሊወሰዱም ይችላሉ። ለአንዳንዶች ደግሞ እንደ እሳት የመጨረሻው ዘመን ምልክት ትኩረት አድርገው ነው የሚያዩት። የአዲስ ኪዳን ትንቢቶች በመጨረሻው ዘመን የሚመጡ አደጋዎችን ይናገራሉ። ሐዋርያው ቅዱስ ጴጥሮስ ሁለተኛው ጴጥሮስ ማለት ነው ምዕራፍ 3 ቁጥር 10 ላይ አሁን ያለው ዓለም በመጨረሻ በእሳት እንደሚጠፋ ይናገራል። አደጋዎቹም የእግዚአብሔርን ቃል መፈታተን ሳይሆን ይልቁንም የተነገረውን ቃል ማረጋገጥና መጨረሻው መቅረቡን የሚያሳይ ማስረጃ አድርጎ የሚመለከቱ ናቸው እና ምሕረትና ጥበቃውንም ስንመለከት የእግዚአብሔር ቃል ፈጽሞ አይፈታተንም፣ ይልቁንም በእነዚህ አደጋዎች ወቅት እንኳን ምሕረቱና ጥበቃው ጎልቶ ይታያል ብለው ያምናሉ። ክርስቲያኖች በእሳት መካከልም ቢሆን ጥበቃን እንደሚሰጥ ደግሞ ትንቢተ ኢሳያስ ምዕራፍ 43 ቁጥር ሁለት ቃል የገባ አምላክ እንዳለ ያምናሉ። እና እንዳጠቃላይ ግን በአሜሪካ ውስጥ የሚከሰቱ የእሳት አደጋዎች በሳይንሳዊ ደረጃ ንብረት ለውጥና በተበላሸ መሰረተ ልማት የተፈጠሩ ተጨባጭ ተግዳሮቶች ናቸው ይባላል። በመንፈሳዊ ደረጃ ደግሞ አማኞች እነዚህ አደጋዎች የእግዚአብሔርን ቃል ከመፈታተን ይልቅ የፍርድ፣ የመንጻት፣ የመጨረሻው ዘመን መቃረብ ማስጠንቀቂያዎች እንደሆኑ በማመን የመጽሐፍ ቅዱስን ቃል አረጋግጠው ያነባሉ ማለት ነው እና አደጋው የአገሪቱን ሀያልነት የሚፈታተን ሲሆን፣ አማኞች ግን ወደ መንፈሳዊ ጥንካሬና ጸሎት የሚመልስ ክስተት ነው ብለው ይናገራሉ። አሁን በግዛቶቿ ምንድን ነው የተከሰተው ወደሚለው ነው የምንሄደው ማለት ነው እነ ኒውዮርክ ፖስትም በስፋት ያን ነገር እያስነበቡት ነበረም። እሳት እንግዲህ ሰሞናችንን ከሳምንት በፊት ሀይሊ ጉቢ እሳተ ገሞራ ፍንዳታ ተከትሎ በርካታ ሀገራት እሳት ተነስተዋል። ምንም እንኳን ከዚ ፍንዳታ ጋር ባይገናኝም በሀይሊ ጉቢ እሳተ ገሞራ ፍንዳታ አይደለም ሌሎች ሀገሮች ላይ እሳት የተነሳው ቢሆንም ግን በተመሳሳይ ሰዓት የሀይሊ ጉቢ ከፈነዳ በኋላ በኒውዮርክ፣ በቻይና፣ በስዊድን የተከሰቱ የእሳት አደጋዎች በዓለም አቀፍ ደረጃ በህዝብ ንቃተ ህሊናና በፖለቲካዊ ውሳኔዎች ላይ ከፍተኛ ለውጥና ተጽዕኖ እንዳሳደ ነው መረጃዎች የሚያሳዩ። ምክንያቱም ግዙፍ ማህበራዊ ሚዲያዎች በተለይ ደግሞ የአውሮፓ ማህበራዊ ሚዲያዎች በጣም በዚህ ጉዳይ ላይ በትኩረት እየሰሩበት ነው። የአየር ንብረትና የጂኦሎጂካል አደጋ እድሚያ ሊሰጠው ይገባል ብለዋል ማለት ነው። የሀይሊ ጉቢ ትሩፋት በኢትዮጵያ የተከሰተው ሳተ ገሞራ ፍንዳታ በምስራቅ አፍሪካ ስምጥ ሸለቆ ወይም ደግሞ ኤስት አፍሪካ ሬፍት ቫሌ ዞን እንደሚገኙ ሀገሮች አዲስ የጂኦሎጂካል አደጋ ማስጠንቀቂያ ስርዓቶችን እና የድንገተኛ አደጋ ዝግጅትን ለማጠናከር በጣም ትኩረት ዓለም እንዲሰጠው ሰው ያደረገ ነው። በተለይ ለኢትዮጵያ ለመልክዓ ምድሯ እንዳጠቃላይም ለኢትዮጵያ በጣም ትኩረት የተሰጠበት ጊዜ ነው ይህ ጊዜ። የአፍሪካ ሕብረት አባል ሀገራት በክልሉ የአደጋ መከላከል መዋለ ንዋይ ለማፍሰስም አልገብተዋል ይህንኑ የሀይል ጉቢ ፍንዳታ ተከትሎ ማለት ነው። የአርክቲክ ቃጠሎዎች ተጽዕኖ በስዊድን የተከሰተው የተለያዩ የደን ቃጠሎ የአየር ንብረት ለውጥ እንትግል እንደገና ወደ አለም አቀፍ ፖሊሲ አጀንዳዎች ግንባር አምጥቶታል ማለት ነው። የአውሮፓ ሕብረትም እዩ ለፈጣን ምላሽና ለደን መልሶ ማቋቋም የሚሰጠው ድጎማ ደግሞ ለመጨመር ተገድዋል ማለት ነው። ይህም የሆነው ባህሊ ጉቢ ፍንዳታ ቀጥሎ የመጡ አደጋዎች ናቸው። ሌላው በኒውዮርክ የደህንነት ክለላ በብሮምክስ የደረሰው ይህ አሁን ዛሬ ርዕሰ ጉዳያችን ያደረግነው የእሳት ቃጠሎ ማለት ነው። ይህ ክስተት ከተማዋን የመሰረተ ልማትና የመንገድ አደጋዎች ምላሽ ፕሮቶኮሎችን እንድትመረምር አስገድዷታል። የኒውዮርክ ከተማ የእሳት አደጋ መከላከያ ሰራዊት የመጠባበቂያ ሰራተኞች ደህንነት እና አዲስ የአደጋ መቆጣጠሪያ መሳሪያዎችን ለመግዛት የበጀት ጭማሪ ጠይቀዋል። ሌላው የሆንግ ኮንግ ግንባታ ህግ ማሻሻያም አለ በተለይ ደግሞ በታይፖ የመኖሪያ ህንፃዎች ላይ የተከሰተው ጅምላ እሳት አደጋ በከተማው ያለውን የህንፃ ሽፋን ቁሳቁስ እና ይሄ የቀርከሃ ስካልፎንዲንግ አጠቃቀም የሚመለከቱ ህጎች በጥብቅ እንዲከለከሉ አድርጓል። በመላው አለም በሚባል ደረጃ በጣም ነው አሁን እሳት እየተባባሰ ያለው። ባለስልጣናቱም አዲስ የደህንነት ደረጃዎች እንዲኖሩ አስገድደዋል። ይህም በአዳዲስ ህንፃዎች ላይ ከፍተኛ ውጪ ቢጨምርም የህዝብ ግፊት ተቀባይነት እንዲያገኝ አድርጎታል ማለት ነው። በጣም በርካቶች ታዲያ በዚህ እሳት ያው ከእሳት ማምለጥ በጣም ከባድ ነው። የሰው ልጅ በህይወት ቢተርፍ እንኳን ከዛ ቀሪው ዘመኑ ደግሞ በጣም አሰቃቂ ነው የሚሆነው፣ እሳት አደጋው ከባድ ስለሆነ ማለት ነው። እና በጣም በርካቶች በደንጋጤና በፍርሃት ውስጥ ናቸው ያሉት። በኒውዮርክ ታላላቅ ከተሞች በየጊዜው የሚነሱ እሳቶች በርካታ የሆኑ ማህበረሰቦች ላይ ጫና እያደረጉ ነው። ኒውዮርክ ፖስት እና አውሮፓውያን የዜና አውታሮች ያሉ ሚዲያዎችም የእነዚህን አደጋዎች አስጨናቂ ምስሎችና ቪዲዮዎች፣ በተለይ ደግሞ አንድ መረጃ ወጥቶ ነበረ፣ ባካፕ የሚል አንድ የወንድ ድምጽ ማለት ነው በተደጋጋሚ ይህንን ድምጽ፣ ከስር ደግሞ የሴት ድምጽ አለ፣ በጣም ፈርቻለሁ ምትል ሴት አለች። ይህንን በማህበራዊ ሚዲያ በማሰራጨት በአለም አቀፍ ዙሪያ የህዝብ ድንጋጤን ከፍ ያደረገ ነው ማለት ነው። የተፈጥሮ ኃይል ፍርሃትም የሀይል ጉቢ ፍንዳታ፣ በተለይ ደግሞ በብዙ የዓለም ክፍሎች ሰዎች የምድርን ኃይል የመቆጣጠር አቅማቸው ውስን መሆኑን እንዲ ገነዘቡ እንዲሁም በፍርሃት እንዲሸበቡ አድርጓል። ከሰው ልጅ አቅም በላይ ነበረ ሀይሌ ጉቢ። እንደው እንደ አደጋው ቢሆን ኖሮ እንደ ፍንዳታ ቢሆን ኖሮ ሙሉ ለሙሉ ኢትዮጵያን መሰልቀጥ የሚችል አደጋ ነበረ። እግዚአብሔር ይቅር ባይ አምላክ ስለሆነ ይቅር ብሎ ነው እንጂ በጣም ዘግናኝ የሆነ ፍንዳታ ነበረ የፈነዳው። እንግዲህ እንደምታዩት መላው አለምን በሚባል ደረጃ ያዳረሰ የጭስ ብናኝ እንዲሁም ደግሞ የአቪሽን እንዴት እንዳስተጓጎለ፣ ቢሊየን ዶላሮች እንደከሰሩ እና በርካታ የሆነ ጭንቀትን ሀያላኑ ሀገራት ላይ እንደለቀቀ አይታችኋል ማለት ነው። እና የተፈጥሮ ሀይል የምድር ኃይልን የመቆጣጠር አቅም አለው። እኛ ደግሞ ምድር ላይ ያለን ሰዎች ምንም በልጽገናል፣ አድገናል፣ ተመራምረናል፣ ልሂቅ ሆነናል ብንልም ግን ተፈጥሮ አብዮት ካስነሳ የሚታዘዙት ለፈጠራቸው ነው እንጂ ለእኛ አለመሆኑ እንዲያሳየ ነው ሀይሌ ጉቢ ማለት ነው። ስለዚህ ከሀይሌ ጉቢ ፍንዳታ በኋላ የተነሱ እሳት አደጋዎች ምንም እንኳን ከዚህ ጉዳይ ጋር ባይያያዝም፣ በሀይሌ ጉቢ ፍንዳታ ምክንያት አይደለም ሌሎች አለማት ላይ እሳት የተነሳው ይህንን ልብ ልንልና ልናሰምርበት ይገባል። የአየር ንብረት ለውጥ ግን ምን ያህል አለማችንን የሆነ ያመሳት እንዳለ በጣም ትኩረት ሊሰጠው የሚገባ ነገር ነው ማለት ነው። የኒውዮርክ ቃጠሎ በርካቶችን አስደንግጧልና የሞቱም ሰዎች የተጎዱም አሉ። የብሮንክስ ግዙፍ ነበልባል በጣም በርካቶችን አስደንግጧል ማለት ነው። ደግሞ ምሽት ላይ መከሰቱ ሞር አደጋው ምን ያል ከፍተኛ እንደሆነ የታየበት ጊዜ ሆኗልና የቆሻሻና የቆሻሻና የመኪና እሳት ወደ ድንገተኛና ግዙፍ ፍንዳታ ነው የተለወጠው። ሲታይ መጀመሪያው መነሻው ትንሽ ይመስል ነበረ፣ ግን አስከፊ የሆነ ደረጃ ላይ እንደደረሰ ነው። አሁን ይወጡ ከሰዓታት በፊት የወጡ መረጃዎች የሚያሳዩት የቪዲዮ ማስረጃዎችም እየተለቀቁ ነው በተለያዩ ማህበራዊ ሚዲያዎች ላይ ኒውዮርክ ፖስትን ጨምሮ ማለት ነው፣ በርካታ የዜና አውታሮች የተለቀቀውን በተለይ ደግሞ ይሄ ሁለት ደቂቃ ከሰላሳ ሚፈጃ አንድ ቪዲዮ አለ የእሳት አደጋ ተከላካዮች ፍንዳታው ሲከሰት የሚያሳየውን በድንጋጤ ሲሸሹ ያለውን የነበረውን ድምፅ የሚያሳይ ሁለት ደቂቃ ከ30 ሰከንድ የነበረው ቪዲዮ ደግሞ በጣም አስጋቂ ነበረ ማለት ነው። ሰባት የእሳት አደጋ ሰራተኞች ከባድ የተባለ ቀጠሉ ጉዳት እንደደረሰባቸው ኃላፊዎች ተናግረዋል። በቦታው ላይ የነበረው የእሳት አደጋ መኪና ጭምር ጉዳት ደርሶበታል። ይሄ ክስተት የከተማዋን የእሳት አደጋ ኃይል አባላትን ደህንነት አሳሳቢ መሆኑን እያሳየ ነው ማለት ነው። ይህም ብቻ ሳይሆን የሆንግ ኮንግ ትላንት በትላትና ሁለት በነገርናችሁ መሰረት ከባድ እሳት ተነስቶ ነበረ፣ ሰማይ ጠቀስ ህንፃዋ ላይ ማለት ነው። የክስተቱ ሁኔታም ማለት ከሳምንት በፊት ቢሆንም ያው በቻይናም ከፍተኛ የሆነ እሳት ተነስቶ ነበረ፣ ሞትም አለ፣ ጉዳትም ነበረ። በሰባ አምስት አመታት ውስጥ በቻይና ታሪክ ማለት ነው በከተማዋ ከተከሰቱት እጅግ ገዳይ አደጋዎች አንዱ ነበረ። የትላቱ ዘገባችን እንደምታስታውሱት አንድ መቶ አርባ ስድስት ሰዎች ሞተው ነበረ። ባለስልጣናት እሳቱ በህንፃዎች ውጫዊ ክፍል ላይ ላይ በተገጠመ የቀርከሃ ስካፎልዲንግ እና በአረፋ በተሸፈነ ሽፋን አማካኝነት ነው። እጅግ ባልተለመደ ፍጥነት እየተምዘገዘገ እየተዛመተውና ያንሉ ጉዳትና ኪሳራ ያደረሰው ማለት ነው። ስዊድን እና አውሮፓም እንግዲህ ያልተለመደ የደን ቃጠሎ አስተናግደዋል። በአውሮፓ ውስጥ ከዚህ በፊት ታይቶ የማያውቅ የደን ቃጠሎ ወቅት ነበረ። የስዊድንን ጨምሮ በርካታ የስካንዲኔቪያ ሀገሮች ከፍተኛ ቃጠሎን አስተናግደዋል። 2025 በተለይ የቃጠሎ ዓመት ነው ማለት እንችላለን። አውሮፓ በተለይ በደን ቃጠሎ በጣም

እጅግ በጣም ብዙ ንብረት አሜሪካን ጨምሮ በጣም ብዙ ቃጠሎች የተስተናገዱበት ነው። 25 ማለት ነው። የአውሮፓ ህብረት ውስጥ ራሱ ከአንድ ሚሊዮን ሄክታር በላይ መሬት እንደተቃጠለ መረጃዎች ያሳያሉ ማለት ነው። ይህም ማለት እንግዲህ ከ2006 እስከ 2024 ዓ ም አማካኙ ሲሰላ በሶስት እጥፍ ቃጠሎ ተባብሷል። ቃጠሎ በጣም ጨምሯል ማለት ነው። ሌላው የአርክቲክ ቃጠሎ ነው። በስዊድን ውስጥ ከ60 በላይ የእሳት አደጋዎች ተመዝግበዋል። ከእነዚህ መካከል በአርክቲክ ክበብ ውስጥ የነበሩ ቃጠሎች ይገኙበታል ይህም በከፍተኛ ሙቀትና ደረቅ የአየር ሁኔታ ምክንያት የእሳት ስጋት ወደ ሰሜናዊ ኬክሮስ አካባቢ መስፋፋቱን ያሳያል። እነዘ ጋርዲያን እየዘገቡት ነው። ይህንንም አያይዘው ማለት ነው እና የኛ የሀይሌ ጉቢ ሳተገሞራ መነቃቃት፣ ደግሞ በኒውዮርክ የደረሰው አስደንጋጭ ፍንዳታ፣ በሆንኮንግ የተከሰተው የጅምላ እሳት፣ በአርክቲክ አካባቢዎች ያለ ያልተለመደ ደንቃጠሎ በ2025 ሁለተኛ አጋማሽ ላይ የምድር የጂኦሎጂካዊ እና የአየር ንብረት ስርዓቶች መረበሽ በአለም ላይ ያሉ ሀገራት የጋራ ማስረጃዎች ናቸው ማለት ነው እና እነዚህ እርስ በርሳቸው የተራራቁ የሚመስሉ ክስተቶች ያን መቼም አደጋ ግን ተጋላጭነት እየጨመረ መሆኑን የሚያሳዩ ናቸው። ዓለም አቀፍ የዜና አውታሮችም ይህንን እርስ በርስ የተያያዙ የክስተቶች ሰንሰለት ያለውን የእሳት አደጋ ዘግበውታል። ይህም ዘመናዊው ማህበረሰብ የአየር ንብረት ለውጥን ተጽዕኖዎችና የከተማ መሰረተ ልማትን የደህንነት ጉድለቶችን በአዲስ አሳሳቢነት መገምገም እንዳለበት ያሳየ ነው ማለት ነው እና እነዚህ አደጋዎች በንቃተ ሕሊና እና በፖለቲካዊ ውሳኔዎች ላይ ስለሚኖራቸው ተጽዕኖ በሰፊው ነው እየተዘገበ ያለው ማለት ነው። ውድ ቤተሰቦቻችን የአየር ንብረት ለውጥ ምድራችንን እንደሚሰለቅጣት ያው ብዙ ጊዜ ተናግረዋል። ሳይንቲስቶቹም በፍርሃት ውስጥ ናቸው ያሉት እንደ ሀይሌ ጉቢ ያሉ ደግሞ አስደንጋጭ የሆኑ የተፈጥሮ አደጋዎች ከሰው ልጅ አቅም በላይ የሆኑ ክስተቶች፣ አንድ ከተማን ወይ ደግሞ አንድ ሀገርን አንድ ሰዓት ባልሞላ ጊዜ ውስጥ ሊያወድም የሚችል ከፍተኛ የሆነ አሰቃቂ አደጋ ነው የሚፈጠረው ማለት ነው። ተፈጥሮ ሊታዘዝ የሚችለው ለፈጣሪው ነው እንጂ ለእኛ አይደለም። እኛም የተሰጠችንን ምድር በአግባቡ እየተጠቀምንበት አይደለም። ተፈቀደልንን ሳይሆን ያልተፈቀደልንን በመንካት የራሳችንን ሞት እያፋጠንን ነው ያለ ነው ማለት ነው። ይሄ ሁሉ ነገር የሚሆነው ስለ ኃጢአታችን የተከፈለ ደሞዝም ሆነ የአየር ንብረት ለውጥም ሆነ በሳይንሱም በሃይማኖታዊውም ብናየው የሰው ልጅ ጥፋት ነው ይሄ ምንም ማስተባበያ አያስፈልገውም የሰው ልጆች የሚያደርጉት በራሳቸው ላይ የሚጭሩት ክብሪት ነው ማለት ነው ውድ ቤተሰቦቻችን መረጃዎቹን እዚህን ይመስላሉ ያላችሁን ሀሳብ አስተያየት ብታከሩን ደስ ይለመን ሰላም ለሀገራችን ሰላም ለምድራችን